ሰላም፣ ጤና ይስጥልኝ። ውድ የተከበራችሁና የተወደዳችሁ በዓለም ዳርቻ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ይህ የቸር ወሬ የማፈላለግ አፈላልጎ የማገናኘትና ቸር የማሰማት እንግዲህ ኃላፊነቱን እናንተ ላይ በመጣል የተጠፋፉትን ለማገናኘት ፍለጋችን ቀጥሏል። ትብብራችሁ አይለያል። ታዲያ ዛሬ አፋልጉኝ በማለት የእናንተ ትብብርን የምትጠይቀው እህታችን ከጀርመን ትግስት አብርሃም ትባላለች። ብቸኛው ወንድሟ እንግዲህ በሞት ከተለያቸው ለ23 24 ዓመት ቢያስቆጥርም አንድ ወንድ ልጅ እንዳለው ግን ወሬ የሰማች ይህች አክስት አሁንም ፍለጋዋን ቀጥላለች። የዚህ የወንድሟ ልጅ ታዲያ ኤዶም ግርማ ይባላል። እና እባካችሁን አሁንም በማፈላለግ ትብብራችሁ አይሌንን እንላለን። ይኸው ከራሷ አንደበት ወንድሟን የወንድሟን ልጅ እንዴት እያፈላለገች እንዳለ መረጃውን እንሆንላለን። ቆይታችሁ ከኛ ጋር ይሁን። መልካም ጊዜ። እንግዲህ ትዕግስት አብርሃም እባላለሁ። የተክልዬ ልጅ ነኝ። ወንድሜ የዛሬ 23 ዓመት ነው የሞተው። ታላቅ ወንድሜ ነው ያው ብዙ አንበላለጥም ሁለት አመት ብቻ ነው እና ታሞ ያለ ጓደኞቹ አሁን አሜሪካን ያሉት እንትን ልጅ እንዳለው ኤዶም የሚባል መገናኛ ሃያ ሁለት አካባቢ ልጅ እንዳለው ነገረ ድንገት ነው የሞተው የኩላሊት ኬዝ ነበረ። እና ከነገሩም በኋላ ሄደን ስናፈላልግ ነበረ ፣ ልናገኝ አልቻለን። እና አሁን ሰሞኑን ሊቢያ እንዲህ የተቸገሩ ወይ የሞቱ ሰዎች ሳይ ሜቢ የወንድሜ ልጅም እንደዛ ሄዶ ተቸግሮ ይሆናል እና ለአንዳንዱም እንረዳለን እና አትሊስት የወንድሜ ምትክ ይሆናል ብዬ ነው ይሄንን ነገር ሐሳቤ ውስጥ መጣ። እንደገና ደግሞ ወንድሜ አንድ ለናቱ ስለሆነ ያው የወንድሜ ምትክም እንዲሆን ነው ለቤተሰቡ። እና ፈልገን ነበረ የዛሬ ሀያ ሶስት አመት ምናምን ለብዙ ጊዜ ጓደኞቹም አክስት አለችኝ እኩያዬ አክስቴም ሰብ ለብሩ ትባላለች እና ፈልገን ልናገኝ አልቻልንም። እና በቲክቶክ ብዙ ሰው ሲገናኝ ስላየሁኝ ለምን እኔ አልሞክርም አልኩኝ። እስከ ዛሬ ድረስ የቆየሁት አንድ እህቴም ኤርትራ ሄዳ ጠፍታብኝ ነበረ እና እሷን ለማግኘት በጣም ብዙ ጥረት አደረግ ነበረ። አጋጣሚ እህቴም የአይምሮ ዘገምተኛ ስለነበረች እሷ ላይ ነው ኮንሰንትሬት ያደረኩት ግን የዛሬ ዓመት እንዳረፈች ባህሩስ ገብታ ነገሩኝ። ግን ምንም አንደርስታል እና ውስጤ ሊገባ አልቻለም። እና መጀመሪያውን ይሄን ልጅ ልፈልግና ከዛ የእህቴንም እቀጥላለሁ ብያለሁኝ። እና ኢቢኤስም ላይ ደውለን ቀጠሮ ምናምን ብለውን ነበረ እና ያው መወለድ አለ እንደገና ደግሞ ለማዘርም ቢገኝ አትሊስት የልጅ ልጇ ወይም የልጇ ምትክ አገኘች ታገኛለች። እና ለዚህ ነው እኔም የወንድሜ ልጅ ማፈላለግ የፈለግኩት ሜቢ ጥሩ ኑሮ ይኖር ይሆናል፣ ሜቢ ተቸግሮ ይሆናል። ከተቸገረም ያው እንድንረዳው ቤተሰቦቻችን ጥሩ ጥሩ የሆነ ማለት ለልጇ እናንስም እና ለአንዱ በእናቴ በኩል ያው አንድ ወንድ ነው እና አክስቴም ሁላችንም እንፈልገዋለን ማለት ነው። መገናኛ ሀያ ሁለት አካባቢ የኤዶም እናት የዛሬ ልጁ እድሜው ሜቢ ሀያ አራት ወይ ሀያ አምስት ሊሆን ይችላል እና ብናገኘው ደስታችንን አንችልም እና ለዛ ተባበሩ። ወይ ጥሩ ቦታን ሊሆን ይችላል፣ ወይ መጥፎ ደረጃ ሊሆን ይችላል፣ ወይ እሷም እርዳታ ሊያስፈልጋት ይችላል። እና ለዛ ነው እና አግዙን እባካችሁ ሁላችሁም። ያደግነው አዲስ አበባ ነው። ማዘር ያደገችው ዲላ ነው። ዲላ ሳውዝ ኢትዮጵያ እና አያቴ እዛ የታወቀች ፀሐይ ማንያዘ ያል ትባላለች። እዛ ብዙ ሰው ስለምታቅ ሹፍርና ለተወሰነ ጊዜ ይሰራ ነበረ፣ ዲላ ዩኒቨርሲቲ ማለት ነው። ግን እኛ የአዲስ አበባ ልጆች ነን። ዲላም ያው በሶስተኛ ደረጃ ማለት ነው እና ግን ኑሯችን ህይወታችን የተክለ ሃይማኖት ነው። ተወልደንም ያደግ ነው ተክልዬ ነው። ግን ዲላ ደግሞ የማዘር እናት ስለነበረች ለዛ እዛ እንሄድ ነበረ። አባቴ ከሞተ በኋላ ትንሽ ብር ስለነበረ የሆነ ቤቶች ምናምን ገዝተን ነበረ። ከዛ ወንድሜ ሞተ። በአመቱ እኔ ደግሞ ወደ ስደት ወጣሁ ማለት ነው። በዛ ደግሞ እህቴ የአይምሮ ዘገምተኛ ስለነበረች አብራን ተወልዳ ያደገች ሰላማዊት አብርሃም ሃጎስ የምትባለች እሷን ሳፈላልግ ነው እና እሷ ምናልባት ካመጣው ብዬ ጥሩ ትምህርት ቤት ገባሁኝ የአይምሮ ዘገምተኛ መረዳት ምናምን እና ጥሩ ቤተሰቦችም ጋራ እሰራ ነበረ። እና እህቴ እንደዚህ ችግር እንዳለባት አስመራ እንዳለች ምናምን እና በጣም ብዙ ዩቱበሮች በጣም ብዙ ኢንስታግራም ተከታዮች ኤርትራኖች በጣም እከታተል ነበር። አባቴ ኢትዮጵያዊ ነው፣ ያ ድግራት ተወላጅ ነው። ግን እኔ ብዙ ከኤርትራኖች ጋራ ግን እህቴን ላገኛት አልቻልኩም። ምክንያቱም እናቷ ስሟ አረጎ ትባላለች እና ይሄ ኢትዮ ኤርትራ ጦርነት ጊዜ ነው። ልጇን ይዛ ሄደችው እና የዛሬ ዓመት እህቴ እንደሞተች ባህር ገብታ የት ባህር አይታወቅም። አሁንም እንቆቅልሽ ነው እና መጀመሪያ ይሄ ልጅ ሲገኝ ደግሞ ወፊቴን ወደ ኤርትራ ዞር አለው ማለት ነው። እና እንግዲህ ትንሽ የሚያሳዝን ስቶሪ ነው። እግዚአብሔር ይርዳ ነው እግዚአብሔር ይርዳቸውም የተጠፋፉ ሰዎች አትሊስት ሞቱ ሲባል ራሱ ታርፋለ። እና ነዛ ነው አሁን የወንድሜ ልጅ ጋራ ወጣቶች እዚህ ሊቢያ ሲቸገሩ ወይ ወጣቶች ምናምን ሳይ የ25ት 26 ዓመት አሁን እኔም ወጣት ወንዶች ሁለት ልጆች አሉኝ እና ልጆቼን ሳይ ምናምን እና ይሄ ወንድሜ ልጅ ባገኘው ብዬ አጋጣሚ ሮዚ የዛሬ ሶስት ሳምንት ነው ሁለት ሳምንት እናቷና ወንድሟን ፍለጋ ስታለቅስ፣ ከዛ ደግሞ የልክ የዛሬ ሳምንት ኦንላይን ላይ ሆና ስትናገር፣ ሄ እኔም እኮ ወንድሜ ልጅ ጠፍቷል፣ ወንድሜ ግን ከሞተ ቆየ ብዬ ኮንታት አረኳት ማለት ነው። እና ይሄ ነው በእኔ በኩል ማለት ነው። እና እንግዲህ እግዚአብሔር ፈቃዱ ከሆነ ወይ ከተቸገረ ብናግዘው ወይ ጥሩ ከሆነም ያው ቤተሰብ እንዳለው አያት እንዳለው አክስቶች እንዳሉት የእናቴን እህቶችም የፋዘርም ቤተሰቦች ሁላችንም ጥሩ ሁኔታ ስለምንገኝ እንግዲህ ብረት መዝጊያ እንድንሆነው እፈልጋለሁ ማለቴ ነው። እንግዲህ ቸር ወሬውን ያሰማን እያልን በመላው የዓለም ዳርቻ የምትኖሩ ኢትዮጵያውያን እንዲሁም ኤርትራውያን የእናንተ ትብብር ሳይለየን ወዳጆቻችን ፈልጉልኝ ብለው ወደኛ ጥሪ ያቀረቡትን እምባባሽ ሆነን እንግዲህ፣ ደስታውን ያሰማን በማለት የዛሬውን ፕሮግራማችን በዚሁ አበቃን። ሰላም።